ሰላም እንዴት ነህ አለ። ደህና ነህ? አልሐምዱሊላህ። አለን ረመዳ እንዴት ነው? አሪፍ ነው። በርቱ። አንዳንድ ጥያቄዎች አሉኝ። ከቀን ጨምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና እና የነቢያቶች እምነት ነው ይላል እና ያው ሻህዳን ይዝ እንድንይዝ የምትፈልጉት ታውቀን ነው አይደል። አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል እንጠይቃቸዋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጅል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸው እንደተገናኛቸውና ከዛ እንደጀመረ ነው መቼም በአርባ ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው ግን ከዛ ፊት የነበረው እምነት ምንድን ነው ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው አይደል፣ ናሪት እንደሚያደርገው ይሄ ሐዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም፣ ማውቅ ማወራው የሰማሁትን ነው ማወራህ ይህ ስህተት ነው። የትክክል ነው የምትለውን ያንተን እምነት ይቀበላል። ያንተ ስለሆነ እምነት ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው፣ ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ሶሪ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆኖ ታታሪ ሆኖ ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቆሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበድ ስላ ሳይሆን ትግስትህን እውቀትህን ሰርፕራይዚንግሊ ነው የምከታተለ። በጣም ትግስትህን አደምቃለሁ አደንቃለሁ ኪፒታፕ እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠህ ከሆነ አውል ፋይንድ አውት ማለት ነው። ግን ምልል ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ ይሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበር ነበርስ የሚያመልኩት? ለምን ብትለኝ ገብርኤልን፣ ጅብርኤልን እንደማያውቁት ማስቆም ትችላለህ? አቆማለሁ አይ ግን ተናገርና መልስ እላለሁ ምትለኝ ከሆነ እንትን እላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቂኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ፣ 4953 ላይም አለ 6982 ላይም አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለው። ከእሳቸው በፊት የሚያውቁት አምላክ እና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አይ አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስኪ አውራ። እሺ፣ ልስማ። እሺ፣ በቃ ልመልስልና ችግር የለውም እየቀጠልክ ትሄዳለህ። ነብያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ያው ከሆነ ስተት ነው የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያቸው ሰለላሁ ዓለይሂ ወሰለም የመጨረሻው ነቢይ መሆናቸው ነው የተገለጸው እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላከ ረሱል ላ በካተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል ያ ተራና ነብያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል። በቁርአን ማካነ ኢብራሂም የሁድየን ወላ ነስራኒያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ቃል በቃል ኖህ ራሱ ወምርቱ አንአኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ታዘዝኩኝ እና ይህ ነው እና ቀደምት ነብያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል ሙስሊሞች እንደሆኑ ተቀምጧል። ነቢያቸው ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንና ሲገዙ የነበረው ከዛ በፊት ምንድነው? ሲገዙ የነበረው አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው ወይ አካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድርን የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች

ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድር የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ነበር አብዱላህ ኢብኑ አብዱል ሙጦሊብ፣ የአላህ ባሪያ ማለት ነው፣ እና አላህ የሚባለው አምላክ ስለሚያውቁ ነው። ስለዚህ ይሄ ነው እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለ መስሉ ስለ እርሳቸው አብስሯል። አብርሃም ስለ እርሳቸው ዱዓ አድርጓል ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃም እና እስማኤል ያደረጉት እፎይ እፎይ እያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው። ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም አትልም። እውነቴን ነው የምለው ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ፣ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር ስላልገባኝ ቀባጥር የነበረ አንድ ሚሊዮን ፎሎወር አሳጥቶኛል። አሁን ነው መነግራችሁ በእፎይ ሚስቴክ ያረከው ወንድም ልንገርህ፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ፣ አክብረ ነው። በፍቅር መስበክ አለብን፣ በፍቅር መስበክ አለበት። እንግዲህ ሰምታችሁ ዋጋ ያስከፍላል። ነቢዩ ከህይወታችን በላይ ናቸው። ፊዳ ከአቢ ወኡሚ ወሩሒ ስንል በምክንያት ነው። እናንተ አይገባችሁም። ልክ ነው ተናግሮታል። እኛ አይገባንም። እኛ ግን የገባን ሰዎች እናንተ ካልገባችሁ ደሞ እኛ የገባን ሰዎች ለኛ ተውልን። ነብዩን አለይሂ ሰላም አታቋቸውም፣ ምን እንደሆኑ ለኛ ስላልገባችሁ ነው። ነብዩ አለይሂ ሰላም ከህይወታችንም በላይ ናቸው። ምንለው ለዛ ነው ነብዩም በመንካት ሰላም ያገኘ ማንም ሰው የለም። ይሄው ከዚህ በፊት እንደተናገረው ይሁን ካንደበቱ ሰምታችኋል። ዩኒ ማኛ ከዚህ በፊት በማያገባው አንቀጭ አን ፎሎ የማድረግ ዘመቻ አድርገን አንድ ሚሊዮን ፎሎወር አሳጥተነዋል። ከዛም በላይ ደግሞ ይኸው እንደምታዩት ነው በአንድ የበቱ ትክክለኛ እውነታውን ሐቁን መስክሯል። ስለዚህ አሁንም ነብዩና አለይሂ ሰላም በሃገሩም ከሃገሩ ውጪ የነኩ ሰዎች ወላሂ ሰላም አላገኙም። አረብ ሀገር የነበሩ ሰዎች ለእስር ተዳርገው አሉ። ኢትዮጵያዊ ሆነው ነብዩን ሲሳደቡ፣ ቁርአን ሲቀዱ ሲያቃጥሉ የነበሩ አውሮፓ ፈረንሳይ አሜሪካ ሌላም ሀገር ላይ ምክንያቱም አላህ ከፍ ያደረጋቸውን ማንም ዝቅ ላይ ያደርጋቸው አይችልም። ወረፈዕና ለከ ዚክረክ አንተ ስምህን ከኔ ስም ጋር ከፍ አድርገዋለሁ ብሏቸዋል አላህ። ነቢዩን የሰደበ ሰው ነቢዩን ያንቋሸሸ የሆነ ሰው ማንነቱ የሚጋለጥበት እንዲሆን አላህ ያደርገዋል። ኢነ ሻኒአከ ሁወል አብተር አንተን የሚተችህ አንተን የሚሰድብህ እሱ ነው፣ ዘረቆራጣ የማይረባ ማለት እሱ ነው ተብሏልና በነቢዩ አትምጡብን። ወላሂ እስከ ጥግ ድረስ እንሄዳለን። መክፈል ያለብንን ነገር ሁላ ለመክፈል ዝግጁ ነን። ከምን ከምንም ከምን ነግራችሁ በላይ ምናልባት ቃላቶች ራሱ አይገልጻቸውም ለነቢዩ መንከፍላቸው መስዋዕትነት ወላሂ ቢላህ ወክስም ቢላህ ቃላቶች አይገልጻቸውም። ዩኒ ማኛ ምናልባት በሱ ቋንቋ የሚገባችሁ ከሆነ ይሄ ለእናንተ ትልቅ ትምህርት ነው። አመሰግናለሁ።